ጥሩ ሰው ሁን፣ አበባ ስጣት፣ ሁሌም ደውልላት። ይህ ሁሉ ውሸት ነው። ሴት ልጅ ይህንን አትፈልግም። አሁን የማሳይ መንገዶች እሷን እንዳታጣህ የሚያደርጉ መንገዶች አይደሉም። ይልቁኑ እሷ አንተን እንዳታጣህ የምትፈራበትን ስሜት የሚፈጥሩ ኃያል መንገዶች ናቸው። እነዚህ መንገዶች ትንሽ ጠንከር ያሉ ናቸው። ምናልባትም ይህን ቪዲዮ ከዚህ በፊት አይተኸው ቢሆን ኖሮ ዛሬ በእሷ ልብ ውስጥ ቁጭ ብለህ ነበር። ግን ደግሞ ልብ በል ይሄ የስሜት ጨዋታ አይደለም። የወደድካትን ሴት በፍቅርና በቅንነት መልሳ እንድትወድህ የምታደርግበት አምስት ወርቃማ መንገዶች። አምስተኛው ነጥብ ደግሞ ሁሉንም ነገር የሚቀይር ነው። እስከ መጨረሻው ተከታተሉ። ሰላም ሰላም! እንዴት ናችሁልኝ? ናፊዳር ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። ስለ ፍቅር እናወራለን እንመካከራለን። ሰብስክራይብ በማድረግ ተቀላቀሉ። እሺ እንጀምር። ዛሬ በዚህ ቪዲዮ አምስት ነገሮችን እነግራችኋለሁ። እነዚህ አምስት ነገሮች የወደዳችኋት፣ ያፈቀራችኋት፣ የእናንተ እንድትሆን የምትፈልጓት ሴትን ወደ እናንተ የሚያመጣ እሷን መልሳ እንድትወዳችሁ የሚያደርግ ወሳኝ የሆኑ ነገሮች ናቸው። የመጀመሪያው ነገር የሚለምን ሳይሆን በራሱ የሚያምን ወንድ አዎ ይሄ በጣም ወሳኝ ነገር ነው። መጀመሪያ የእሷን ልብ ለመማረክ የእሷን ልብ ለማሸነፍ ያንተ የራስህ ህይወት ማራኪ አሸናፊ መሆን አለበት። የራስህ ህልም፣ የራስህ ዓላማ፣ በራስ መተማመን ሊኖሩ ይገባል። እነዚህ ነገሮች ከዚህ በፊት እንደነገርኳቸው ከርቀት አትራክት የሚያደርጉ ነገሮች ናቸው። ወድሃታል አፍቅርሃታል ያንተ እንድትሆን ትፈልጋለች። ሄደ ስለለመንካት ሄደ ስላስለመንካት ጓደኛ ስለላክ ምናምን አይሆንም። ይልቁኑ በራስ መተማመን ይኑርህ። ዓላማ ህልም ይኑርህ። እነዚህ ነገሮች አትራክት የሚያደርጉ እነዚህ ነገሮች ከሩቅ የሚጣሩ ናቸው፣ እና እነዚህ ላይ በርታ። የመጀመሪያው መልሳ እንድትወድህ የወደድካት ሴት የምትፈልግ ከሆነ የምትለምን ሳይሆን በራስ የምታምን ላይክ። መለመን እኮ ማለት ኔሴንስ፣ በራስ አላመንክም ማለት ነው። እሷ የሆነ ፌቨር እንድትሰራልህ እየጠበክ ነው ማለት ነው። አንተ በራስክ ቫሊዩን አውርደክ ማለት ነው። ቫሊዩ ካለክ፣ በራስ የምትተማመን ከሆነ ዲዘርቭ አደርጋለሁ ብለህ የምታስብ ከሆነ ያለህን ነገር ታሳያለህ፣ ያለህን ነገር ትሰጣለህ፣ ጥሩ ነገሮችን ታሳያለህ እንጂ በፍጹም አትለምንም። የወደድኳት ሴት ባትወደኝስ፣ ቆይ እንደዚህ ብትለኝስ፣ ቆይ ባይሆንስ፣ ቆይ ባይሳካስ የሚሉ እንደዚህ አይነት አስተሳሰቦችን ከራስ አርቅ፣ ሲጀመር ማለት ነው። እኔ ማን ነኝ? ምን አለኝ? ምን መስጠት እችላለሁ? ምንድነው ጥሩ ኳሊቲዎች? ምንድነው ጥሩ ያልሆንኩበት ነገር? እንዴት አድርጌ የሚለውን አስብ እንጂ ባይሆንስ፣ ባይሳካስ በቃ የሆነ ተሸንፎ መጀመር ማለት ነው። የተሸናፊ ማይንድ ሴት ይዘህ አጠገቧ ስትደርስ በአንዴ ነው በቃ ዲቴክት የምታደርገው ኮንፊደንስ የለህም፣ ፈሪነህ አላለ በቃ ባይሆንስ ብለህ የምታስብ እንደዚህ ነገሮች በጣም ትልቅ ዋጋ ያስከፍለዋል። ተከታተል። ሁለተኛ ልዩ ትኩረት ስጣት። አሁን አንተ ከሌሎች የተለየ ወንድ መሆንን ማሳየት የምትችልበት በጣም ትልቁ እኛ ሴቶች ቫሊዩ የምናደርገው ነገር ምን እንደሆነ ታውቃለህ? ትኩረት። በደንብ አድርጋ አዳምጣት። ፍላጎቷን ተረዳ። ምን ያስደስታታል? ምን ትፈራለች? ምን ከዚህ በፊት የገጠማት ነገር አለ? በህይወቷ ውስጥ ምን ሀብን አድርጓል? ወደፊት ምንድን ነው የምታስበው? በቃ እያንዳንዷን ነገር እሷን ለማወቅ እሷን ለመረዳት ብለህ አዳምጣት። ይህ መስማት ሳይሆን ማዳመጥ ማለት ነው። ከልብህ ሆነህ ለመመለስ ወይ ጥያቄ ለመጠየቅ፣ ሀሳብ ለመስጠት ብለህ ሳይሆን እሷን ለመረዳት ብለህ አዳምጣት። ትኩረትህን ስጣት። ይህም በምታደርግበት ሰዓት ላይ ስለ እሷ በደንብ ታውቃለህ፣ ትረዳታለህ፣ ትገባሃለች በቃ ይህንን ስታደርግ ደግሞ ምን ይቀልሃል መሰለ፣ እሷን ማስደሰት የምትፈልገውንና የማትፈልገውን ትለያለህ። እንዴን እሱን ስታደርግ ምን ይሆናል ማለት ነው? አትራክሽን ይፈጠራል፣ ወደ አንተ ትሳባለች፣ ራሷን እንድትመጣ ታደርጋታለህ። ይሄ ከሌሎች ሰዎች የሚለይህ ነገር ነው። መጀመሪያ ላይ ብለናል፣ ኮንፊደንስ ይኖርህ፣ አላማ ይኖርህ፣ ህልም ይኖርህ። እንዴን ደግሞ ከእሷ ጋር ባለህ ነገር ደግሞ እሷን ለመረዳት ሞክር፣ ትኩረት ስጣት፣ ፍላጎቷ ላይ ምን፣ ኢንተረስቷ ምን እንደሆነ፣ ምን እንደሚያስደስታት ይህን ለመወቅ በምትሞክርበት ሰዓት ላይ የሆነ ቦታ እንደሰጠ ቅጣት ይሰማታል። እና ይህን እንደ ቀልድ አታየውም። እንዳልኩት አብረው የሚሄዱ ነገሮች ናቸው። እንደዚህ አንዱን ጥሎ አንዱን አልጠልጥሎ አይሆንም። ኮንፊደንስ ሳይኖር እዚህ ጋር መተ ምንድነው ምሳሌ፣ ምንድነው የምትፈልጊው ምናምን ብትላት የሆነ የሚቀንስብህ ነገር አለ። ግን እንዳልኩት ኮንፊደንስ ኖሮ፣ የራስ አላማ ኖሮ፣ የራስ ህልም ኖሮ፣ የምታደርገው ነገር ኖሮ፣ የእሷንም ለማወቅ ስትፈልግ ዋው ይሄኛው እንደዚህ አይነት ልጅ እኔ ስለኔ ማወቅ ፈለገ የሚለው ነገር ይፈጥርባታል። ጥሩ የሆነ ኢምፕሬሽን ይኖርሃል ማለት ነው። ስለዚህ ሁሉንም በደንብ አድርጋችሁ አዳምጡኝና ለመተግበር ሞክሩ። አንድ ብላችሁ ጀምሮ ይህንን ስላችሁ፣ አንድ ሁለት፣ እንደዚህ እየተባለ ሲዘረዘር የሆነ ከባድ የሆነ ተአምር አድርጋችሁ አትሉ። አንድ ብላችሁ ጀምሩ። ትንሽ ነገር በየዕለቱ ለማስተካከል ሞክሩ። እነዚህ ትንንሽ ነገሮች ናቸው ሲደመሩ ህይወትን የሚቀይሩ መልካም ነገሮችን ወደ ህይወታችሁ የሚያመጡ የሚሆኑት ማለት ነው። ወደ ሶስተኛው እንለፍ። ሶስተኛ ሚስጥራዊነትና የመጥፋት ጥበብ። አዎ ይሄ በጣም ወሳኝ ነገር ነው። ጥበብ የተባለውም ለዛ ነው። ሁሉን ነገር በአንዴ መዘርገፍ፣ ሁሉን ነገር አለ አይደለም፣ ማብዛት የለብህም። በቃ በምታወሩበት ሰዓት ላይ፣ በምትገናኙበት ሰዓት ላይ፣ ብዙ ነገሮችን ሼር በምታደርግበት ሰዓት ላይ መጠንቀቅ አለብህ። ሁሉ ነገር በአንዴ አይነገርም። ሁሉ ነገር ስቴፕ ባይ ስቴፕ ነው፣ ደረጃ በደረጃ ነው። በቃ ዛሬ ተገናኝታችሁ፣ ዛሬ ሁሉ ነገር አውርተህ አትጨርስ። ስለ ህይወትም ማለት ነው እና ደግሞ ኦቨር አቬላብል አትሆን ስለወደድካት ስላፈቀድካት፣ መልሳ እንድታፈቅርህ ወደ አንተ እንድትመጣ ስለምትፈልግ በሚል በቃ ኦቨር አቬላብል አለ አይደል። ስራ ብለናል ቅድም አላማ ብለናል ህልም ብለናል። እነሱን ነገሮች ሁሉ ትተህ ፖዝ አድርገህ እሷ ጋር መተክ ቁጭ ብለህ እሷን የምትጠብቅ ቁጭ ብለህ ቴክስቷን የምትመልስ አየር ላይ በቃ ቴክስቷን የምትመልስ ሌላ ምንም የምታደርገው ነገር እንደሌለ፣ አንዳንዴ የምታደርገው ነገር ባይኖርህ ራሱ ቴክስቷን በቃ ትንሽ አዘግይተህ መልስ። አለ አይደለ ሚስጥራዊ መሆንና ይሄ በቃ ከመጠን ያለፈ አለመገኘት፣ ተረድታችሁኛል? መጥፋት ያስፈልጋል። አንዳንድ ጊዜ ስንጠፋ እኮ ሰዎች ይፈልጉናል አይደለ? የእውነት የሚፈልጉን ሰዎች፣ የእውነት ስለኛ የሚያስቡ ሰዎች ይፈልጉናል። የት ጠፍቶ ነው፣ የት ጠፍታ ነው ብለው ማለት ነው ያንን ነገር መፍጠር ይኖርብሃል። ይሄን ስራችሁ፣ ጌም አይደለም። እነዚህ ጌሞች አይደሉም። ይሄ የሰው ስሜት ላይ ተጫወቱ፣ ሄድ መለስ እያላችሁ፣ ስትፈልጋችሁ ራቁ ምናምን አይደለም። ጌም አይደለም እየነገርኳችሁ ያለሁት። የእውነትም በራሳችሁ ህይወት ቢዚ ሆኑ። አንዱን ጀምራችሁ እዚህ ጋር ደግሞ አለ አደለም? ይሄ በአንድ የሚጨረስ ነገር አይደለም። የፍቅር ግንኙነትን ብትጀምሩ እሺ ብትላችሁ ስራ ነው በቃ ሁል ጊዜ መስራት ያለባችሁ ስራ። ያንን አብሮ ማስኬድን ተማሩ። እዚህ ጋር እሷ ስላለች ስራ መቆም፣ እዚህ ጋር ስራ አቁሞ እሷ ጋር መምጣት፣ ወይም ደግሞ እሷ ጋር ሆኖ ሌላውን ነገር መተው ምናምን አይሆንም። በቃ ሁለቱንም አንድ ላይ ማስኬድ መቻል አለባችሁ። ወርክ ላይፍ ባላንስ ማለት ነው። ግድ ነው። በቃ ተረድታችሁኛል። ምንም አይጠቅማችሁም ለዚህኛውም ህይወታችሁም አይሆንም። እሷ ስራ ሳይኖርህ ከአላማ ሳይኖር ህልም ሳይኖርህ የምትቀበል ይመስላል? ለቁም ነገር የምትፈልገ ይመስላል? አይ ስለዚህ ያንን ተለማመዱ ባላንስ ማድረግ አለባችሁ ይሄ ደግሞ ምን እንድታደርጉ ያደርጋችኋል ሚስጥራዊ እንድትሆኑ ስራችሁ ላይ ትኩረት ስታደርጉ የት ሄዶ ነው ምን እያደረገ ነው ለምንድነው ቴክስቴን ያልመለሰው ለምንድን ያልደወለልኝ እንድትል ያደርጋል ማለት ነው ስለዚህ ይሄም ስለ እናንተ እንድታስብ ፋታ መስጠት መልሳ ወደ እናንተ እንድትመጣ የሚያደርግ ትልቅ ትልቅ ነገር ነው እና ተግብሩት ግን በጥንቃቄ ይሄ ላይክ ጌም መጫወት አይደለም በራሳችሁ ነገር ቢዚ ሆኑ፣ በህይወታችሁ፣ በህልማችሁ ከሌሎች ሰዎች ጋር ባላችሁ ነገር ቢዚ ሆኑ። አራተኛ መልሳ እንድትወድ ማድረግ ያለብህ ነገር የጓደኛን ድንበር በትንሹ ማለፍ ነው። አንዳንድ ወንዶች ትገርሙኛላችሁ። በቃ እኔ ጓደኛሽ፣ እኔ ሁሌ ስታገኟት የምትነግሯት ነገር እሱ እኔ እና አንቺ ጓደኛ ማቾች ነን አይደለ? በቃ የሆነ ፍሪክአውት ታደርጋላችሁ። በቃ ይሄ ወንድምና እህት አይነት ሪሌሽንሽፕ በቃ ማንም ሳይላችሁ እኮ ነው። ማንም ሳይላችሁ በቃ እኔ ወንድምሽ ነኝ ምናምን አይነት ግንኙነት ውስጥ ትገቡና ከዚያ የሆነ ሰዓት ላይ በቃ በጣም ትጎዳላችሁ። ምክንያቱም ብነግራት ወንድምነቱን ላጣ፣ ባልነግራት ተሰቃየው ምናምን አይነት ሁኔታ ውስጥ ትገባላችሁ። ሲጀመር ማን እንደዛ ግቡ አላችሁ? በቃ አስፈላጊ አይደለም። ጓደኛ ማቾች ሆናችሁ የጓደኛን ድንበር በጥቂቱ ማለፍ ማውራት እኔ እኮ እንደዚህ አይነት ሴት ይመቸኛል፣ አንቺም እኮ እንደዚህ ነገር አለሽ፣ አንቺም ጥሩ ነገር አለሽ፣ አንቺም መልካም ነገር አለሽ እያሉ ማውራት፣ በደንብ የሴትና የወንድ ወሬ ማለት በቃ እንደ ቤተሰብ አለመታየት ጥሩ ነው እኮ። በኋላ ላይ የሆነ ፍቅራችሁን ስትገልጹ፣ በኋላ ላይ ስትናገሩ፣ በቃ የሆነ ተአምር የተፈጠረ ይመስላል። በቃ እንደዚህ ሳትተዋወቁ ወይም ደግሞ ሳታውቁት እናንተ ፊል ሳታረጉት የእህት የወንድም በቃ እኛ ጓደኛ ማቾች ነን አይነት ነገር ትፈጥሩና በቃ በኋላ ላይ በቃ እሷም ራሱ እንደዛ እንዳታያችሁ እንደ ወንድ እንዳታያችሁ ያደርጋል። እና በተቻላችሁ መጠን ድንበር እለፉ፣ የጓደኛን ድንበር እለፉ። ኤትስ ኦኬ በቃ የእውነት እህትና ወንድም ጓደኛ ማጮች የሆናችሁ ቤት ሶኬ መቀየር ይችላል ወደ ፍቅር። ና ይሄ ብትቀራረቡ መጀመሪያ በጓደኝነት ምንም ክፋት የለውም፣ እንደውም ጥሩ ነው። እኔም ሪኮመንድ አረጋለሁ፣ ብዙ እንድትተዋወቁ ያደርጋቸዋል። ግን ደግሞ በትንሹ ድንበሩን ማለፍ መለማመድ ይኖርብሃል። ከወደድካት፣ ካፈቀርካት፣ እሷን መልሳ እንድታፈቅርህ እንድትወዱ የምትፈልግ ከሆነ ያን የጓደኝነት ድንበር አለፍ ማለት ይኖርብሃል። በትንሹ በማውራት የሆኑ ነገሮችን አላ አይደለ በማሳየት ከጓደኝነት ከፍ ያለ ቦታ ለእሷ እንደምትሰጣት ማሳየት ወደ አንተ እንድትመጣ እሷን መልሳ እንድታፈቅርህ እሷን መልሳ ያንን ነገር እንድታሳይህ ያደርጋታል። ሞክረው። አምስተኛ ደረጃ ወይም ደግሞ በመጨረሻ ማለት ነው፣ ይሄ ሁሉን ነገር የሚቀይረው ፓርት ነው። እውነቱን መናገር ነው። እንግዲህ እነዚህ ነገሮች ሁሉ ካደረግከው በኋላ ለእሷ ያለህን የፍቅር ስሜት መናገር ነው። እዚህ ጋር ምንም የሚያስፈራ ነገር የለም። ኦረዲ የቤት ስራን ሰርተሃል። ኦረዲ ማድረግ ያለብህን አድርገሃል። መሆን ያለብህን ሆነሃል። ስለዚህ የፍቅር ስሜትን ለሷ ያለህን ነገር መንገር ማለት ነው። ይህን በምትነግራት ሰዓት ላይ ሁለት ነገር ነው ሀፕን የሚያደርገው። የመጀመሪያው ጥሩ ማለት ነው። እሺ ብላ የፍቅር ጥያቄ ይህን ትቀበልሃለች። እኔም እወድሃለው፣ እኔም ለአንተ ተመሳሳይ ስሜት ነበረኝ፣ ስለዚህ አብረን መሆን እንችላለን ብላ ትቀበላለች። ሁለተኛው ደግሞ ጥሩ ያልሆነው አይ አይ፣ እኔ እኮ አንተ እንደዚህ አላስብህም ልትል ትችላለች። የሚያጋጥም ነገር ነው። እንደዚህ አይነት ነገሮች ካጋጠሙ ማድረግ ያለብን ምን እንደሆነ ታውቃለህ? መጥፋት ነው። አይ ካለችህ፣ አይ እኔ አንተ እንደዚህ አላስብም ካለችህ፣ ይሄ ወደ ሌላ ስቴፕ መሄድ የለብን። በቃ ጥፋ፣ ከእሱ አካባቢ ዞር በል። ይህን በምታደርግበት ሰዓት ላይ ምን ሊፈጠር እንደሚችል ታውቃለህ? እነዚህ ነገሮች በትክክል ካደረግክ ማለት ነው፣ እስካሁን የነገርኩህን፣ በጣም ስለአንተ ይከነክናታል፣ በጣም ይቆጫታል። መጥፋት እራሱ ማለት ነው በቃ ያንገበግቧታል እና መልሳ ወደ አንተ እንድትመጣ ያደርጋታል። ስለዚህ አይ ካለችህ አይ አልፈልግም ወይም አይ እኔ ኳንተ እንደዚህ አላስብም ካለችግ አይ በቃ ካላሰብችን ካላሰብሽን ችግር የለም በቃ ጓደኝነታችን ይቀጥል ምና ኖ አይደለም በቃ ጥፋ፣ ከእሱ አካባቢ ራቅ። ካልፈለገች ርቀህ ደግሞ የጎደለባትን ነገር የሰጣትን ነገር እንድታስብ እንድታብሰለስን ጊዜ ስጣት። ያን በምታደርግበት ሰዓት ላይ መልሳ ወደ አንተ ትመጣለች። ኢንኬዝ ደግሞ እነዚህን ነገሮች አድርገ ካልመጣች ያንተ ሴት አይደለችም ማለት ነው። ሶ እነዚህ ነገሮች በደንብ ወደ ተግባር ከቀየራችሁ ሀፕን የሚያደርጉት እነዚህ ጥሩ የሆኑ ነገሮች ናቸው። ስለዚህ እነዚህን አምስት ነገሮች በትክክል ወደ ተግባር ከቀየራችሁ የወደዳችኋት ያፈቀራችኋት ሴት መልሳ እንትወዳችሁ እንታፈቅራችሁ ማድረግ ትችላላችሁ። መልካም እድል እመኝላችኋለሁ። ከወዲሁ እስኪ እናንተ ምን ታስባላችሁ? የትኞቹን ለመተግበር የትኞቹን ለመጠቀም አሰባችሁ? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ከዚህ በፊት የገጠማችሁም ነገር ካለ ሌሎች ስለሚማሩበት እንደዚሁ ኮመንት ላይ ጻፉልኝ። እዚህ ድረስ ከመጣችሁ ቪዲዮን ካያችሁት ወዳችሁታል ማለት ነው፣ በላይክ አሳውቁኝ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ እስካሁን ናፊዳር ቲቪን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጎ ሁላችሁንም ወዳችኋለሁ። ቻው